ደረጃ ትምህርት ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝ ተገለጸ። ባለፉት ዓመታት በተሰራው ሥራ ከ17 ሺ በላይ አዲስ ቅድመ አንደኛ ደረጃ ትምህርት ቤቶች ተገንብተው ወደ መማር ማስተማር ሥራው መግባታቸውን ተገልጿል። ግንቦት 28 2017 ዓ.ም በሀገራችን የሚስተዋለውን የትምህርት የጥራት ችግር ከመሠረቱ ለመፍታት ለቅድመ አንደኛ ደረጃ ትምህርት ልዩ ትኩረት ተሰጥቶ እየተሠራ እንደሚገኝ የሚኒስቴሩ የትምህርት ጥራትና ፕሮግራሞች መሪ ሥራ አስፈጻሚ ዮሐንስ ወጋሶ ዶ/ር ገልጸዋል። የትምህርት ጥራት ችግሮች በርካታ በመሆናቸው እነዚህን ችግሮች በአንድ ስትራቴጂ ብቻ መፍታት የሚቻል ባለመሆኑ በርካታ መፍትሄ እርምጃዎችን መውሰድ እንደሚያስፈልግም አብራርተዋል። በተለይም ትምህርትን በዘላቂነት ለመለወጥ ከተፈለገ ከመጀመሪያው መሰረቱ ላይ መስራት እንደሚገባ እምነት ተይዞ እንደ መንግስት በትምህርት ዘርፉ ለቅድመ ልጅነት ትምህርት ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝም ተናግረዋል። በዚህም ትምህርት ሚኒስቴር በትምህርት ፖሊሲው ላይ የቅድመ አንደኛ ደረጃ ትምህርት ለአምስት እና ስድስት ዓመት ህጻናት ነጻና የግዴታ እንዲሆን ማድረጉንና የቅድመ ልጅነት ዘመን ትምህርትና እንክብካቤ ፖሊሲ ማዕቀፍ በማዘጋጀት ወደ ስራ መግባቱንም በመጥቀስ ለተፈጻሚነቱ ከሌሎች ሚኒስቴር መስሪያ ቤቶች ጋር በቅንጅት እየተሰራ እንደሚገኝም አብራርተዋል። በዚህ ረገድ በሁሉም ክልሎች በተደረገ የማኅበረሰብ ንቅናቄ ከ17 ሺ በላይ ቅድመ አንደኛ ደረጃ ትምህርት ቤቶች በአዲስ ተገንብተው ወደ መማር ማስተማር ሥራ መግባታቸውን የገለጹት ዶ/ር ዮሐንስ በቅድመ አንደኛ ደረጃ ትምህርት የሚታየውን የመምህራን እጥረት ለመፍታት ስልት ተቀይሶ እየተሠራ ይገኛልም ብለዋል። አክለውም አሁን በተያዘው ፍጥነት ጥራቱን በጠበቀ መልኩ በሁሉም አካባቢዎች የቅድመ አንደኛ ደረጃ ትምህርትን ተደራሽ ለማድረግ የሚያስችል ልዩ ስትራቴጂ መዘጋጀቱን ጠቅሰው በቀጣይ የበለጠ ትኩረት ተሰጥቶ የሚሰራ መሆኑንም ጨምረው ተናግረዋል። መረጃው ከትምህርት ሚኒስቴር የተገኘ ነው።